አይናችሁን ጨፍኑና ላሞኛችሁ ካልሆነ በስተቀር ይሄ ፎቶና ይሄ ፎቶ በምንም መልኩ ሊገናኙ አይችሉም። የብርቱካን ተመስገን ጉዳይ ኢቢኤስ ላይ ከተላለፈው ታሪክ ፍጹም ተቃራኒ መሆኑን እንዲህ ሲል ኢቢሲ ጀምሮታል። ኢቢሲ እና ፋና የብርቱካን እውነት በሚል ዶክሜንተሪ ላይ ትላልቅ የሆኑ አስራ ሁለት ስህተቶችን እንደፈጸሙ ምን ያክሎቻችሁ ታውቃላችሁ? ጥር አስር ላይ የኦርቶዶክስ ጋብቻ አለን ታዬ ደንዳ በብርቱካን ጉዳይ ዝምታውን ሰብሮ አስራ ሁለቱንም ብትንትን አድርጌ በግልጽ አሳያቸዋለሁ። የመጀመሪያው የትምህርት ማስረጃ ወይንም ደግሞ ሐዋሳ ዩኒቨርሲቲ እያለች የተሰራላት ግሬድ በዛ ሰርተፍኬት ላይ በጣም በርካታ የሆኑ ስህተቶች ተገኝተዋል። የመጀመሪያው ዲፕላስ የሚለው ነው። እንደምታውቁት በዩኒቨርሲቲ ትምህርት ስርዓት ውስጥ ዲፕላስ የሚባል ግሬድ ፈጽሞ የለም። በዚህ ሰርተፍኬት ላይ ግን ሁለት ጊዜ ዲፕላስ የሚል ግሬድ ተሰጥቷል። ሁለተኛው ደግሞ የአባቷ ስም ትክክል አይደለም። ተመዝገን የሚለውን እንደዚህ ብሎ ነው የጻፉት፣ ነገር ግን ተመዝገን ትክክለኛው እንደዚህ ተብሎ ነው የሚጻፈው። ሶስተኛው ደግሞ በዚህ ሰርተፍኬት ላይ እድሜዋ አልተጻፈም። አራተኛውና ብዙዎችን ያጨቃጨቀው ደግሞ በዩኒቨርሲቲ ሰርተፍኬት ላይ በኢትዮጵያ አቆጣጠር አይጻፍም የሚለው ነው። እዚህ ጋር እንደምትመለከቱት የጻፉት በኢትዮጵያ አቆጣጠር ነው፣ 2013 ይላል። ስለዚህ የመጀመሪያው ማስረጃ ይሄኛው ነው። ሁለተኛ ብርቱካን ከዚህ በፊት ማለትም ከአራት ወር በፊት ጾታዊ ጥቃት እንደደረሰባት፣ ብቻዋን ልጅ እንደምታሳድግ፣ ቀዶ ጥገና እንደተደረገላት፣ ብዙ ችግር ውስጥ እንዳለች እና እርዳታ እንደሚያስፈልጋት ለሴቶችና ሕጻናት ጉዳይ ቢሮ ደብዳቤ አስገብታ ነበር። ይህ ደብዳቤ የገባው ከአራት ወር በፊት ነው። በዚህ በኩል ላይ የምታዩት ሜሪ ጆይ የተባለው ድርጅት የጻፈላት ወረቀት ነው። በደንብ ተከታተሉት። አንብቡት ይኸው ማህተሙም፣ ኦሪጂናልነቱም ትክክለኛውን ወረቀት ፎቶ ተነስቶ የተላከ ማለት ነው። እንደነሱ ከኮምፒውተር ላይ የተሰራ ፒዲኤፍ ሳይሆን በትክክል ማህተም ያለበት ከሜሪጆይ ድርጅት ይወጣ። ከላይ በአዲስ ከተማ ክፍለ ከተማ ወረዳ 14 አስተዳደር ዋና ስራ አስፈጻሚ ጽፈቤት ይላል። ቀን 0905 2017 ዓ ምህረት። ጥር ዘጠኝ ማለት ነው። እንግዲህ ልብ እያላችሁ ለሜሪጆ ኢትዮጵያ፣ አዲስ አበባ። ጉዳዩ የትብብር ደብዳቤ መጻፍን ይመለከታል። ከላይ በርዕሱ ለመግለጽ እንደተሞከረው በአዲስ ከተማ ክፍለ ከተማ ወረዳ 14 ዋና ስራ አስፈጻሚ ከተቋማትና ከግለሰቦች ጋር በትስስር በመስራት በርካታ ስራዎችን እየሰራን እንገኛለን ይላል። በመሆኑም ሜሪጆ ኢትዮጵያ ከዚህ በፊት በተለያዩ መንገድ ወረዳችን ድጋፍና ትብብር ላደረጋችሁ ከፍተኛ አስተዋጽኦ እያመሰገንን አሁንም ወይዘሮ ብርቱካን ተመስገን የወረዳችን ነዋሪ ስትሆን በአሁኑ ሰዓት የራሷ የልብ ሰርጀሪ በሽተኛ ልጇ የዓይን ኦፕራሲዮን የተደረገ መሆኑና ወይዘሮ ብርቱካን ወላጅ አልባ ስለሆኑ በእናንተ በኩል ፍራሽና ሌላ አስፈላጊ ድጋፍ እንድታረጉላቸው በትብብር እንጠይቃለን ይላል። ፍራሽና ሌላ አስፈላጊ ነገር ኢንተርቪው ላይ ያለውን ደግሞ አዳምጡት። ሁሉ ነገር የተሟላልን ተብለው ነው ስክሪፕቱን እንዲናገሩ የተሰጣቸው። እንቀጥል ወደ ሌላኛው። ይህ ሁለተኛ ደብዳቤ ደግሞ ለአዲስ አበባ ሴቶችና ሕጻናት ማህበራዊ ጉዳዮች የተጻፈ ደብዳቤ ነው። እናንተም አንብቡት፣ እኔም አነበዋለሁ። በአዲስ ከተማ ክፍለ ከተማ ወረዳ 14 ቀን 20 03 2017 ዓ ም ይላል ህዳር 20 ማለት ነው። ለአዲስ ከተማ ክፍለ ከተማ ሴቶችና ህፃናት ማህበራዊ ጉዳይ ጽህፈት ቤት አዲስ አበባ። ጉዳዩ ድጋፍ እንዲደረግላት መጠየቅን ይመለከታል። ከላይ በርዕሱ ለመጥቀስ እንደተሞከረው ሴቶች ህፃናት ማህበራዊ ጉዳይ ጽፈት ቤት ወይዘሮ ብርቱካን ተመስገን በቀን 20 03 2017 ዓ ም ጽፈት ቤታችን መታ ባመለከተችው መሰረት የዩኒቨርሲቲ ተማሪ ሆኜ ያለው ጾታዊ ጥቃት ስለደረሰብኝ ልጅ ወልጄ እያነበባችሁት ልጅ ወልጄ ልጄን ማሳደግ አቅም ስለሌለኝና በተጨማሪ የልቤን ሰርጀሪ ስለተሰራው በአሁኑ ሰዓት የሚረዳት ዘመድም ምንም አይነት የገቢ ምንጭ የሌላት ስለሆነ ይህንን ከግምት ውስጥ በማስገባት በእናንተ በኩል የምትችሉትን ድጋፍና ትብብር እንድታደርጉላት ስንል በአክብሮት እንጠይቃለን። ይህንን ይዛችሁ ዶክመንተሪው ጋር ሂዱ። እዚህ ጋር በትክክል የአዲስ አበባ ሴቶችና ሕጻናት ጉዳዮች ጽሕፈት ቤት በማህተም የተረጋገጠ ወረቀት የሰጣት ተደፍራ እንደወለደች እና ቤተሰብና ረዳት እንደሌላትና ድጋፍ እንደሚያስፈልጋት ህዳር ላይ የተጻፈ ደብዳቤ ነው። ሶስተኛው ደግሞ የመታወቂያዋ ጉዳይ ለዚች ሴት ሶስት አይነት መታወቂያ ተሰርቶላታል። የመጀመሪያው ናሽናል አይዲ ነው። በዚህ ናሽናል አይዲ ላይ የትውልድ ቀኗ ግንቦት 30 1994 ይላል። የአዲስ አበባ መታወቂያ ላይ ደግሞ መጋቢት 8 19 93 ይላል። የአንድ ዓመት ልዩነት አለው። አራተኛ፣ የትውልድ ቦታ የትውልድ ቦታ ምስራቅ ጎጃም ስናን ወረዳ ይላል። የሐዋሳ መታወቂያ ላይ ደግሞ የትውልድ ቦታ ሐዋሳ ይላል። አምስተኛ፣ እንደ ማስረጃ ብለው ጠባሳውን ቢያሳዩ ቆንጆ ነበር ብዬ አስባለው ምክንያቱም እቺ ሴት አደጋ ደርሶብኛል፣ መደፈር አጋጥሞኛል፣ ጭንቅላቴ እንደዚህ ተመቷል፣ ፊቴ እንደዚህ ሆኗል ብላ ነበርና ይሄንን ደግሞ እንደ ማስረጃ ማቅረብ ይችሉ ነበር ብዬ አስባለው። እነሱ ግን ምንም አይነት ማስረጃ አላሳዩም። ስድስተኛ የባለቤቷ ጉዳይ ነው። ይበልጥ መረጃው እውነት እንዲመስል ባለቤቷ ከልጁ ጋር በቪዲዮ ቢታይ ጥሩ ነበረ። ከልጁ ጋርም ምን ያክል ግንኙነት እንዳላቸው እናረጋግጥ ነበረ። ነገር ግን በሙሉ ቪዲዮ ላይ ምንም አይነት ከልጁ ጋርም ሆነ ከሚስቱ ጋር አልታዩም። ሰባተኛ ደግሞ እቺ ሴት ስታወራ ተስፋ መቁረጥ ነው የሚታይባት እንጂ የሆነ የመጸጸት የጥፋተኝነት ስሜት አይታይባትም። አስቡት እቺ ሴት መላው ኢትዮጵያን እንደዚህ አታላ ከሆነ ድራማ ሰርታ ከሆነ በለቅሶ በመጸጸት እና በጥፋተኝነት ስሜት ንግግር ማድረግ ነበረባት። ነገር ግን ስታወራ የነበረው ምንም ጸጸት አይታይባትም። ኮስተር ብላ በቃ የራሱ ጉዳይ አይነት ብላ የምታወራ ነው የሚመስለው። ዘጠነኛ እንደ ማስረጃ የቀረቡት ፎቶዎች እንዳለ የሰርግ ፎቶዎች ብቻ ናቸው። ለምን እነዚህ ሰዎች ከሰርግ ውጭ ምንም አይነት ፎቶ ተነስተው አያውቁም? ሌሎች ፎቶዎች እኮ በማህበራዊ ሚዲያ ተለቀዋል የምትሉ ሰዎች ደግሞ ሁሉም ፎቶዎች ማለት በሚቻሉ ሁኔታ ከብርቱካን ጋራ በፍጹም አይመሳሰሉም። አይናችሁን ጨፍኑና ላሞኛችሁ ካልሆነ በስተቀር ይሄ ፎቶና ይሄ ፎቶ በምንም መልኩ ሊገናኙ አይችሉም። አግብታለች፣ ባለትዳር ነች ተብሎ የሙሽራ ፎቶ የሚያሳዩን ያለው እቺ ልጅ ጥርሷ ድርድር ያለና ምናልባት በቀለም ልትቀራረባት ትችላለች እንጂ ብርቱካን ያልሆነች ሌላ ሴት ናት። ብርቱካንን ደግሞ በዚህ ጋር ብናየው የጥርስ አቀማመጣቸው ለየቅል የሆነ የተለያዩ ሴቶችና የተለያዩ ሰዎች ናቸው። እህቷን ኢንተርቪው አድርገው ነበረ፣ ባለቤቷን ኢንተርቪው አድርገው ነበረ፣ አከራዩዋን፣ ጎረቤቷን፣ ጓደኛዋን ቃለመጠይቅ አድርገው ነበረ። እነዚህ ሁሉ ከእሷ ጋር የተነሱትን ለማሳየት አልሞከሩም። አስረኛ ቃለመጠይቁ ላይ የብርቱካን እህት የተወለድነው ምስራቅ ጎጃም ስናን ወረዳ ነው ብላ ነበረ። በተመሳሳይ ሁኔታ በዚሁ ቃለመጠይቅ ላይ የብርቱካን ባለቤት ደግሞ ምናለ የተወለድነው እነብሴ ሳር ምድር ነው ብሎ መልሷል። አስራ አንደኛ ይሄ ሁሉ ድራማ ከሆነ የተቀነባበረ ከሆነ ሴራ ከሆነ ብርቱካን ለምን አልጠፋችም? ለምን አላመለጠችም? ለምን ዝም ብላ ቁጭ ብላ ፖሊስ እስኪዛት ድረስ ጠበቀች? የሰሩት ያቀዱት ሴራ ከሆነ አገርን ለማፍረስ ህዝብን ለማጋጨት ከሆነ ያው መጨረሻውን ያውቁታል ብዬ አስባለሁ። ምን እንደሚደርስባቸው በደንብ ያውቁታል ብዬ አስባለሁ። ለምን አልጠፋችም? ከዚህ በተጨማሪ ደግሞ ታዬ ደንደአ የራሱን ምልከታ አስቀምጦ ነበረ። እሱም ትላልቅ የሚባሉ አምስት ማስረጃዎችን ማለትም በሱ እይታ ስህተት የመሰሉትን አምስት ትላልቅ መረጃዎችን ማስቀመጥ ችሏል። የእሱን ደግሞ ተከታትለን እንመለስ። ታዬ ደንዳ በብርቱካን ጉዳይ ዝምታውን ሰብሮ በርከት ያሉ ጥያቄዎችን አንስቷል። ፋና ብሮድካስቲንግ በብርቱካን እና በኢቢኤስ ጉዳይ ላይ የሰራው ዶክመንተሪ አይቻለው፣ በሌሎች ቻናሎችም ተላልፎ ሊሆን ይችላል። ዓላማው ሕዝብ ከሀሰተኛ መረጃ እንዳይደናገር እውነትን የማውጣት ጥረት እንደሆነ ተገልጿል። የተባለው ከልብ ከሆነ ለህዝብና ለእውነት በዚህ ፍጥነትና ጥልቀት መቆርቆር የጀግንነት ኒሻን ይገባል ይሆናል። ችግሩ የማጣሪያ ጥያቄዎች መኖራቸው ነው። በዚህ ጉዳይ እንደ ግልም እንደ ህዝብም ብዙ ማለት ይቻላል። ለአሁኑ አምስት ነጥቦችን እንመልከት ሲል አስነብቧል። እኛ ግን የተወሰኑትን እናያለን። መጀመሪያ የጎደሉ የዶክመንተሪው ክፍሎችን መፈተሽ ነው። ብርቱካን ተመስገን ህዝብን ለማሳሳት በሴረኞች ተመልምላ የአሰድ ድራማት መተወኗ ከዶክመንተሪው ሰምተናል። የፖለቲካ ቁማር መሆኑን በግልጽ የተነገረው ህዝብ ነገሩን በቀጥታ ለማመን የሚቸገር ቢሆንም ሴራውን ሸርቧል የተባሉ ሰዎች ተጠቅሰዋል። ሊመለሱ የሚገባቸው ጥያቄዎች ግን አሉን። በሀገራችን ነባራዊ ሁኔታ ተጨባጭ ተደፍረው ከህይወት ጎዳና የወጡ በርካታ ሴቶች እያሉ ሴረኞቹ ድራማ መስራት ለምን አስፈለጋቸው? ድራማ ቢያስፈልግስ በተለያየ ምክንያት ህይወት ተበላሽቶባቸው በጎዳና የሚኖሩ ብዙ የመከራ ሰለባ ሴቶች እያሉ ባለትዳር የልጅናትና የተመቸ ኑሮ የነበራት ብርቱካን ለትወናው በምን መስፈር ተመረጠች? የኢቢሲ ጋዜጠኞች የድራማው አካል ከሆኑ ቢያንስ ብርቱካን ከአዲስ አበባ ሳትወጣ ድራማውን ለምን በአየር ላይ አዋሉ? ከትወናው በፊት የብርቱካን ስልክ ተጠልፎ ከሆነ ለምን? ድራማው ከተጋለጸ በኋላ የብርቱካን ስልክ እንደሚጠለፍ እየታወቀ ሴረኞቹ እንዴት በቀጥታ ደውለው ድምጻቸውን አስቀዱ? ለዶኩመንተሪው ግብአት ለመጨመር ይሆን? የብርቱካን ህይወት አደጋ ላይ መሆኑ ተነግሯት ስልኳን ጥላ ፋኖች ወዳሉበት እንድትሸሽ ሲነገራት ምንን ተማምና ሳትሸሽ ቀረች? የአካውንቲንግና ፋይናንስ ዲግሪ ያላት ብልሴት ማምለጥ አቅቷት ይሆን ሲል በርከት ያሉ ጥያቄዎችን አንስቷል። ለማንኛውም እኔ መፍትሄ ብዬ የማስቀምጠው ነገር ብርቱካን ነፃ በሆነ ሚዲያ ቀርባ ሰውነቷን፣ ግንባሯን አደጋው ደርሶብኛል ብላ የተፈጸመባትን ነገር በተግባር ብታሳየን፣ ማለትም እሷ እንዳለችው ከሆነ ለሁለት ተከፍሎ ነበር። ስለዚህ ጠባሳው ይኖራል ብዬ አስባለሁ። እሱም ብታሳይ፣ በተጨማሪም ደግሞ ትክክለኛ ትዳር ካላቸው በስርዓቱ ከሰርግ ፎቶዎች ውጪ ሌሎች ፎቶዎችን ቢያሳዩን፣ ሌሎች ጎረቤቶች ቢቀርቡ፣ ሌሎች ጓደኞች ቀርበው በስርዓቱ ነፃ በሆነ ሚዲያ ቀርበው ኢንተርቪው ቢደረጉ የተሻሉ ነው ብዬ አስባለሁ። ከዛ ውጪ ግን አንዱ አንዱን ጎራ ይዞ ሌላው ደግሞ ሌላ ጎራ ይዞ እርስ በርስ መባላታችን፣ እርስ በርስ እጅ መቀሳሰራችን ጥቅም የለውም ብዬ አስባለሁ። በስተመጨረሻ ግን እኔ እንደግል በዚህ ነገር በጣም ነው የተወዛገብኩት። የኢቢኤስም ሆነ የኢቢሲን ሁለቱንም ለመቀበል ሁለቱንም ለመጣል በጣም ነው የሚያስቸግረኝ። ሁለቱም ውስጥ በጣም ስህተቶች አሉ። ሁለቱም ውስጥ ደግሞ እውነት የሚመስሉ ነገሮች አሉ። ስለዚህ እንደዚህ ከምንወዛገብ በነፃ ሚዲያ ቀርበው ሁሉ ነገር ፍትፍት ተደርገው እነዚህ ጥያቄ የሚያስነሱ ነገሮች እስከ መጨረሻው መፍትሄ ቢያገኙ የተሻለ ነው ብዬ አስባለሁ። ኢቢኤስ ቴሌቪዥን በብርቱካን ተመስገን ዙሪያ ላስተላለፈው ዶክመንተሪ ይቅርታ ጠይቋል። የኢቢኤስ ቴሌቪዥን ዋና ስራ አስፈጻሚ አቶ አማን ፍስሀ ጽዮን የብርቱካንን ጉዳይ አስመልክቶ መግለጫ ሰጥተዋል። ዋና ስራ አስፈጻሚው በመግለጫቸው በድርጅቱ ውስጥና በውጭ የተቀናጀ ኃይል ከጋዜጠኝነት መርህ ውጪ የሆነ ተግባር ፈጽመዋል ብለዋል። በቀጣይ ቪዲዮ እስከምንገናኝ ድረስ ቻው።